አሰላሙአለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የሚዛን ሚዲያ ተከታታዮች ፕሮግራሙ ሚዛን ወቅታዊ ላይ ነው የምንገኘው። በሚዛን ወቅታዊ ባለፈው የሀገር አቀፍ ታስክ ፎርስ ወይንም የሀገር አቀፍ ግብረ ኃይል የሕዝብ ግንኙነት ወንድም ሴፎ አሊን አስገብተን ነባራዊ ወይንም አሁናዊ የታስክ ፎርሱ እንቅስቃሴን በተመለከተ ባለፈው ጊዜ ላይ ማብራሪያዎች አድርጎ ለነበረ፣ አሁን ደግሞ ከሰሞኑ የምርጫ ቦርድን የማብሰሪያ ስነ ስርዓት ተከትሎ የተለያዩ ዑለሞች ከተለያዩ ክፍለ ሀገር ያው መጥተው እዚህ ተሳትፎ ያደረጉበት ወይንም እንዲሳተፉ የተደረገበት ሂደት ነበር እና ያንን ሂደት ምን ይመስል ነበር የሚለውን ሊያስረዱን እዚህ ጋብዘናቸዋል። ሰላም አለይኩም ወረህመቱላ። ወአለይኩም ሰላም ወረህመቱላ ወበረካቱ። ያው ባለፈው ይሄ ታስክ ፎርስ ወይንም ግብረ ሀይል የተባለው አካል መንግስት ጋር ሲሄደባቸው የነበሩ መጅሊስ ምንጋ የነበሩትን ውይይቶች በተመለከተ ያው በተወሰነ መልኩ ባለፈው መተህ ማብራሪያዎችን አድርገህ ነበር እና ነገር ግን ከሰሞኑ ትንሽ የተወሰነ እንግዳ የሆነ ወይንም ትንሽ ወደ ህዝብ እንትማት ያለበት ነገር አለ። ግልጽ የሆነ ወይንም ክሊር የሆነ ነገር መድረስ አለበት ከሚል ሰሞኑ የምርጫ ቦርድ የተባለው ወይንም በመጅሊሱ የተወከለው የምርጫ ቦርድ የተባለው አካል የምርጫ ማስጀመሪያ መርሃ ግብር ላውንች ባደረገበት የሚሊኒየም አዳራሽ ስብሰባ ላይ ያው ከተለያየ ክፍለ ሀገር አህልሱና ጀማ ወይም ሶፍያ ዑለሞችን ጠርቶ የታደሙበት ሂደት ያው ትንሽ አህልሱናው ላይ እንግዲህ አይነት ስሜት ፈጥሯል፣ እና እሱ ሂደት እንዴት ተከሰተ እንዴት ተፈጠረ ከሚለው ወይም በማን የተጠራው ጥሪ ምን ይመስል ነበር የሚለውን እንደው እነዚህን ተገላያሉ ነገር እስ ያስረጉ መርሀባ እንግዲህ ብስሚላሂ ረህማን ራሂም ያው እንደሚታወቀው ይህንን ፕሮሰስ በመጀመሪያ ደረጃ ከጥሪው ጋር በመነሳት ማየቱ በጣም አታገቢ ነው ማለት ነው። ከጥሪው መነሳት አለብን። በመጀመሪያ ደረጃ ለታክስ ፎርሱ የደረሰው መረጃ እንደየክልሉ የሰዎች ቁጥር ተመድቦ የተነገረው፣ ለምሳሌ ከኦሮሚያ ሰባት ሰው ሰባት ዑለማዎችን ከአማራ ክልል አራት ዑለማዎችን፣ ከአፋር ሁለት፣ ከሶማሌ ሁለት፣ ከቤንሻንጉል አንድ፣ እንደዚሁም ከማዕከላዊ ኢትዮጵያ ሶስት፣ የተቀሩት ደግሞ ከአዲስ አበባ አምስት። የተቀሩት አንዳንድ ክልሎች በጣም ትላልቅ ዑለማዎችን በአስቸኳይ ታክስ ቦርሱ መጥቶ ይላክልን የሚል የመጣው ኢንፎርሜሽን ከመጅሊሱ ዑለማ ምክር ቤት ነበረ ምክንያቱን ስንጠይቅ የዑለማ ምክር ቤት ሊያደራችሁ የዑለማ ምክር ቤት ለማደራጀት እንፈልጋቸዋለን ለማካተት በሚለው የመጣ ነው ማለት ነው በዚህ ሂደት እያለን በተሰጠን ኮታ በተሰጠን ቁጥር ሰዎችን ጠራን አሳወቅን ከዛ በኋላ ይሄን ስም ዝርዝር ላክ ነው ወደዛ፣ ወደ መጅሊሱ ላክን። ልከን ተነስተን የማጣራት ስራ ስንሰራ ደግሞ መጅሊሱም ደግሞ ይሄን ለእኛ ከሰጠ በኋላ በጎን ደግሞ የራሱንም ጥሪ ሲያካሄድ ነበር፣ ሌሎችን ሰዎች ማለት ነው። አንዳንድ ቦታ ላይ እኛ የጠረናቸውን ሰዎች መልሶ መጥራት፣ አንዳንድ ቦታ ላይ ሌሎችን መጥራት በጎን ማለት ነው። ይሄ ነበር ማለት ነው። አሁን ለዑለሞቻችን ጠቅላላ ቁጥራቸውን ጠቅሰን በተነገረን መሰረት ለዑለሞቻችን ጠቅላላ ያስተላለፍነው መልእክት የዑለማ ምክር ቤት ለማደራጀት ስለምትፈለጉ በአስቸኳይ ነው ያላቸው ማለት ነው። ዑለሞቹም ይሄን ነው የሚያውቁት። ደርሶ ቅዳሜ ማታ ላይ ጥሪውን እየጠራ ያለው ምርጫ ቦርዱ እንደሆነ ነው ጉዳዩ። ተቀይሮ ምርጫ ቦርዱ እንደሆነ የሚጠራበት ምክንያት ደግሞ የምርጫ ማስጀመሪያ መርሃ ግብር ፕሮግራም እንዳለው ይሄ ደግሞ ደረሰን ማለት ነው። ያ ብቻ ሳይሆን የትራንስፖርት ከፍሎ የሚያመጣውም ቅድም የሰማ ነው ለእነዚህ ዑለማዎች የትራንስፖርት ከፍሎ የሚያመጣው የዑለማ ምክር ቤቱ መሆኑን ደርሶ ቅዳሜ ማታ የሰማ ነው ምርጫ ቦርዱ መሆኑን ሰማን ማለት ነው። ይሄ እስከ ቅዳሜ ማታ ያለው ነው። ለምን ሽሚያው ከየት እንደመጣ አልገባንም። የዑለማ ምክር ቤት ልናደራጅ ነው ብሎ ዋሽቶ ለምርጫ ቦርዱ ጥሪ ማድረግ ለምን እንዳስፈለገ አልገባንም። ሌላው ደግሞ ምርጫ ቦርዱ የራሱን ሜካኒዝሞች ተፈጥሮ የራሱን ችሎ ቆሞ ማድረግ ይችል ነበር ማለት ነው። ይሄ ያለው ያ ከሆነ በኋላ ደግሞ እሁድ ደግሞ ሌላ ነገር ተፈጠረ። የጠራናቸው ሰዎች እኛ ደውለን የነገርናቸው ሰዎች ቀርተው ሌላ ምርጫ ቦርዱ የሚያዘጋጀው ሊስት ደግሞ ደረሰ። መቼ? እሁድ እሁድ ከአስር ሰዓት በኋላ እኔ ለምሳሌ ደረሰኝ ማለት ነው። ለምሳሌ የኦሮሚያን ብቻ እንውሰድ እሁድ ለሰኞው ፕሮግራም እሁድ የደረሰ ሊስት ላይ የሀጂ ቡሽራ ውስማን ስም አለበት። እሳቸው አልተነገራቸው አልነገራቸውም። መጅሊሱ አልነገራቸውም፣ ምርጫ ቦርዱም አልነገራቸውም፣ እሳቸውም አልሰሙም፣ እኛም አልነገርናቸውም። ቅድሙን ስለሄዱበት ሀጂ አበል ፌዲሳ እሳቸውም አልሰሙ፣ እኛም አልነገርናቸውም። የአማ ቃል ደውሎ አልነገራቸውም። ሸማህመድ አደም ነገው እንደ ኦሮሚያ ለማለት ነው። እኛም አልነገርናቸውም። እሳቸውም አልሰሙም። ያ ቡድንም አልነገራቸውም። አጋጣሚ ኦቨርላፕ አድርጎ እኛ የሰጠነው ስም ውስጥ የአንድ ሰው ስም ብቻ ነው ያገኘነው፣ የሸከድር ማህመድ ስም። እኛም ቅድም ሰጠን ነበር፣ መጅልሱም ተጠጥቶ ነበር ማለት ነው። አንድ። ይሄ ሁለተኛ ተጠርቶ የመጡ ሰዎችን ስንጠይቅ እኔን ቴሌ ሊጠራኝ ይላል አንደኛው ደግሞ እኔን ኬሌን ይጠራ ይላል። ወጥ እንኳን በምርጫ ቦርዱ በኩል ቀጥታ ኬሌ ተመድበው የሚባል ነገር የለም። እንደ የቀረቤታው ሰው ሰውን ሲጠራ ነበር። ይሄ ነበረ። እንደ ኦሮሚያ ሱፍያ ሰባት ሰው ተጠርቶን መድረክ ላይ የተገኘው አንድ ሰው ብቻ ነው። ስድስት ሰዎች ከኦሮሚያ አልተገኙም ማለት ነው። ተመልከት ያለውን ደባ። ይሄ ሆነ ማለት ነው። ከዛ በኋላ የመጡ ሰዎች ነበሩ። ስማቸው ግን ሊስት ላይ የለም እኛ ጠርተን የመጡ ማለት ነው። ፎርሜሽን ስለሰጠናቸው ትራንስፖርታቸውን አውጥቶ የመጡ ሰዎች ነበሩ። የምናደርገውን ስናጣ፣ አንዳንድ ቅን ሰዎች ደግሞ በምርጫ ቦርድ ውስጥም አሉ። ከነዚህ ጋር በመነጋገር የመጣ ሰው በፍጹም መመለስ የለበትም በሚል በግለሰቦች ትብብር ነው ባይ ዘ ወይ ኦኬ፣ በግለሰብ ትብብር እንዲገቡ ተደረገ ማለት ነው። ወደ ጉዳዩ እንግዲህ ይሄ ከመሆኑ በፊት ዑለሞቻችንን አግኝተን አወያይተናቸዋል። ዑለሞቻችንን አግኝተን ከተወያየን በኋላ ከክፍለ ሀገር የመጡት ጋር በምን ላይ ነው የተወያየ ነው? እነሱም ግር ብሏቸዋል። ዑለሞቹ የተጠራ ነው፣ የዑለማ ምክር ቤት ይደራጃል ተብለን ነው። እዚህ ስንደርስ ምርጫ ቦርድ ተብለን ነው። አንደኛ መታወቅ ያለበት ሁሉም ክልል ይሄ ምርጫ ፍትሐዊ አይደለም ብሎ ማመልከቻ ለሚመለከተው አካል አስገብቷል። በሁሉም ክልል ላይ በደሎች ተጠቅሶ ችግሮች ተጠቅሶ ማመልከቻ ገብቷል። ፍትሐዊ አይደለም ተቀባይነት የለውም የሚል ወረቀት አስገብቷል። ሀረሪም ሶማሌም፣ ሁሉም አስገብቷል። ደቡብ ምዕራብ፣ ቤኒሻንጉል፣ አጠቃላይ ማዕከላዊ ኢትዮጵያ፣ ሁሉም አስገብተዋል። ያ ብቻ አይደለም እኮ ሰላማዊ ሰልፍም እኮ የጠየቁ አሉ፣ በዚህ ጉዳይ ላይ ማለት ነው። ስለዚህ ከዑለማዎቹ ጋር ምንድን ነው እየተጠራ ነው፣ የዑለማ ምክር ቤት ይደራጃል ተብለን ነው ደርሰን ደግሞ እዚህ ስንመጣ ደግሞ ትናንት የተነገረ ምርጫ ቦርድ ነው የሚል መጣ ማለት ነው ኮንፊውዝሩን ስለዚህ ምንድን ነው ያለው በጣም ጥሩ እንግዲህ ከመጣ አልቀረ የተወያየ ነው መድረኩ ላይ እንገኝ አሉ ምክንያቱም ሰኞ ከሰዓት ስብሰባ መድረክ ነው መድረኩ ላይ እንገኛለን ማክሰኞ የሚሊኒየም አዳራሽ ፕሮግራም ላይ አንገኝም በሚል ዑለማው ሄደ ማለት ነው ጥሩ ብለው ከተገናኙ በኋላ እያንዳንዷን ነገር እንከኖቹን፣ ያሉትን ችግሮች ሁሉ ነቅሰው በማውጣት ዑለሞቹ ከምርጫ ቦርዱ ጋር ምክክር አደረጉ ማለት ነው። ስብሰባዎች ተደረገ ቀጠለ እና ማክሰኞ ከሚሊኒየም አዳራሽ መልስ ስብሰባው እንደሚቀጥል ተነገራቸው ማለት ነው። ስብሰባቸው ላይ የተነሱ ፖይንቶች ነበሩ፣ የተነሱ ነበሩ። አንደኛ ፍትሐዊነት መጉደሉ፣ አግላይነቱ የኮሚቴ አመራረጥ ጀምሮ፣ የታዛቢዎች አመራረጥ ጀምሮ፣ የቅሬታ ሰሚዎች አመራረጥ ጀምሮ፣ ኦልሬዲ ምርጫው እንዳለቀ ሁሉም አሳውቀዋል ማለት ምርጫው የዑለማ ምክር ቤት ተደራጅተው እንዳለቀ፣ ከወረዳ ጀምሮ ተደራጅተው እንዳለቀ፣ መታወቂያዎች ታድለው እንዳለቁ፣ አስመራጭ ወርዶ ሁሉ ነገር ተደልድለው እንዳለቀ እና ሁሉም ቦታ ላይ ሱፍያውን ያገለለ መሆኑ ሁሉም ተገለጠ ማለት ነው። በዚህ ሂደት ላይ ምርጫ ቦርዱ ኮሜንቶችን ወስዶ እንነጋገራለን በሚለው ሄደ ማለት ነው እንግ እነጋገራለን ብሎ በሚለው ከሄዱ በኋላ ዑለሞቹ ታክስ ፎርስ አለን እኛን የወከለ እሱ እኛን ወክሎ ከእናንተ ጋር ይነጋገር ወደሚለው ሄዱ ማለት ነው። ሰኞ ዕለት ሰኞ ተነጋገሩ ማታ ማክሰኞ ያው እንዳይገቡ ነበረ ከእናንተ ጋር የተወያዩት ይመስለኛል። ቅድም በንግግር ህዝብ ታስገባውና በዛ ከገቡ በኋላ የገቡበት ምንድን ነው? እውነቱን እንየው። ወይም መድረክ ስ የሚሰጣቸው መስሏቸው ነው ወይ? ሲረሱንም ላለማበላሸት ነው ምንድን ነው? በጣም ጥሩ። ሁለት ነገር ነው ወደዛ እንዲገቡ ያደረጋቸው። አንደኛ አንደኛ የስብሰባው ቀጣይነት ነው ከሰአት። ማክሰኞ ከሰአት ነው የሚቀጥል ከሆነ አንደኛ ገባ ወጣ ማለቱ ጥሩ አይደለም የሚል ነው። አንድ ይሄ ነው። ሁለተኛ የሚሊኒየም አዳራሹ ላይ ሰፊ የሚዲያ ሽፋን ይገኛል የሚል አመኔታ ነበራቸው ማለት ነው። ኢንተርናሽናልም የሆነ ናሽናል ሚዲያዎች ሊሳተፉ ስለሚችሉ እዛ ላይ የመናገር እድሎችን እናገኝ ይሆናል የሚል አላማ ነው ይዘው ሄዱት። ለዓለም ማሳወቅ አለብን፣ ለህዝብ ማሳወቅ አለብን፣ በተለያዩ ሚዲያዎች ድምፃችንን የማሰማት እድሉ ይኖረናል የሚል ነገር ነው ይዞ ሄዱት ማለት ነው። ይሄ ነው ሚሊኒየም አዳራሽ ሲሄዱ፣ ግን ጉዳዩ ዝም ግርግር ነው የነበረው። ግርግር የነበረ የእኛ ዑለማዎች ተጠሩ። ወደ መድረክ ለሾ እንደተፈለጉ አወቁ ማለት ነው። ወደ መድረክ መጥቶ ዱዓ እንዲለምኑ ተለመኑ። እምቢ ነው ያሉት ዑለሞቻችን፣ ከየትኛውም ክልል የመጡት እምቢ ነው ያሉት። ይህን ሂደት እኛም ስንታዘበው የነበረ ነው ማለት ነው። ይሄ ሂደት መጣ። ይሄ ከመጣ በኋላ ዑለሞቻችን በዛው አልተበተኑ ተመልሰው መጥተው ሂደቱን ከታክስፎርሱ ጋር ገምግመዋል ማለት ነው። የሁለቱን ቀን ይህን የሁለቱን ቀን ሂደት ደግሞ ገምግመው ቀጣይ እርምጃዎችን እና ቀጣይ የስራ አቅጣጫዎችን ለታክስፎርሱ ሰጥተው ነው ዑለሞቹ ትመልሰዋል። ነገር ግን እና ለእናንተ ደግሞ ሪስፖንስ ቤቴዎች የሰጧቸው አንድ ሁለት ሶስት ሁለ ቆጥሮ የሰጧቸው ትኖች አሉና ያው በምን ላይ ነው እንትን ያላችሁ። በጣም ጥሩ ዑለማዎቹ እንደተመለሱ ሚሊኒየም አዳራሽ የተገኙበትንም ምክንያት እዛ የነበሩትንም ንግግሮች ጠቅላላ ይዘቱን ከብራሩልን እና ከነገሩን በኋላ ምንድን ነው አራት ነጥቦችን ሰጥተውን ሄዱት ማለት ነው። አራት ነጥቦችን አንደኛ ምርጫ ቦርዱ ባነሳችሁት ችግር ላይ ሁሉ ከታክስ ፎርሱ ጋር ተነጋግሬ እልባት እሰጣለሁ፣ ለመስጠት ሞክራለሁ ስላለ ይሄንን ነገ ሄዳችሁ ወደ ስራ ላይ እንድታውሉ እና ውጤቱን እንድታሳውቁ የሚል ነው ሁለተኛ ድርድር ተጀምሯል በታክስ ፎርሱ እና በመጅሊሱ መሀል ሰላም ሚኒስቴር ባለበት እስካሁን ያለው ድርድር ሂደት ወደ ሰላም ሚኒስቴር ሄዳችሁ ገምግሙ የሚል ነው አቅጣጫ የሰጡን ዑለማዎች ማለት ምክንያቱም የምንሰራው የእነሱን ትእዛዝ ለማስከበር በማክበር የእነሱን ትእዛዝ ስለሆነ ስራ ላይ የምናውለው ወደ ሰላም ሚኒስቴር ሄዳችሁ እስካሁን የሄደውን ድርድር ሂደት ገምግሙት ገምግሙት እና ያስኬዳል ወይስ አያስኬድም የሚለውን ሪፖርት አድርጉልን ብለውናል ዑለማዎቹ ማለት ነው ድርድሩ መቀጠል አለበት ወይስ መቆም አለበት ምክንያቱም ህዝባችን መዘናጋት የለበትም በሚል ይህን አቅጣጫ ሰጥተውናል ይህንን አድርጋችሁ ሪፖርት አድርጉልን አለን ምናልባት ከሰጧቸው ውስጥ እናንተ እንቅስቃሴ ላይ ያላቸኋቸው ለምሳሌ እንደ ምርጫ ቦርድ የመሳሰሉትን የማናገር ወይም አሁን የተባሉትን ሂደቶች የሄዳችሁባቸው ናቸው የትኞቹ የሄዳችሁባቸው ተስፋ ሰጪስ ነገር አለ? ምሳሌ ከምርጫ ቦርድ የተሰጣችሁ ምላሽ ካለ እሱስ የሚያስኬድ ነገር ነው ወይ? እንግዲህ ከተሰጠን ውስጥ የመጀመሪያ ስራችን በነጋታው ሮብ ነው። ይሄ ማንዴት ተሰጥን፣ ሀሙስ ቀጥታ የእነሱን ትዕዛዝ አክብረን ወደ ምርጫ ቦርድ ሄድ ነው ማለት ነው። ከምርጫ ቦርድ ጋር ንግግር አድርገናል። ተገናኝተን አንደኛ በቀደም ችግር አለ የተባለበት ቦታ ሄጄ በአካል አጣራለሁ ብላቸዋል። ከታክስ ፎርሱ ሰው ጨምረን ይሄንን ቀኑን አሳውቀዋል ናቸው መርሃባ አሉ። በዚህም በዚህም ቀን ታክስ ፎርሱ ሰው ጨምረን በአማራም በአፋርም አርባ ምንጭም ያሉትን ችግሮች ሄደን እናያለን የሚለውን ቃል ገብቶ ይህን መልሷል። ይህ አልቋል ማለት ነው። ሁለተኛ የመራጭ የአስመራጭ የጊዜ ጉዳይ እነዚህን ጥያቄዎች ነው ያነሳ ነው ማለት ነው። በዚህ ጉዳይ ላይ እኛ ከምርጫ አስፈጻሚውም ይሁን ከምርጫ ቦርዱን እንዴት አገኛችሁት ብትሉን፣ ምርጫ ቦርዱ የራሱ የመጅሊሱ ዲኤንኤ ነው እዛ ያለው ማለት ነው። የመጅሊሱ ሚስለኔ ነው እንጂ ገለልተኛም አይደለም። አቃፊነት በአቃፊነት ሊሰራም ዝግጁ አይደለም ያሉት ችግሮች ጠቅላላ ከመቋቋሚያ ደንቡ ጀምሮ የመጅሊሱ ምርኮኛ የሆነ ምርጫ ቦርድ ነው ማለት ነው። ይሄንን አይተናል፣ ኮንክሪት አድርገን የጠየቅነው ጥያቄ አለው። ይሄን ምንድን ነው አሁን ባለንበት የምርጫ ግርግር ምናምን ውስጥ ውንኳን መጅሊሱ የዑለማ ምክር ቤቱን ከወረዳ ጀምሮ አደራጅቶ ጨርሷል። የጠየቅነው ጥያቄ መጀመሪያ ይሄ ነው። የዑለማ ምክር ቤቱ አሁን እየተደራጀ ያለው ምርጫው ሲጀምር ሊፈርስ ነው ወይስ ሊቀጥል ነው የሚል ጥያቄ ነው ያነሳ ነው። የሚፈርስ ከሆነ አለን ውሳለን። ገና የራሳችንን ዑለማዎች አዘጋጅተን አብረን እንደረቻለን ማለት ነው። የማይፈርስ ከሆነ የተበላቁ ሆኗል ዘንብለን ነው እየለፋ ያለ ነው ማለት ነው። ስልሳ በመቶ ለዑለማው ነው ከተባለ ኦልሬዲ እነሱ ጨርሰዋል ዑለማው ምርጫ ውስጥ አይገባም እኛውን የተረዳ ነው ምርጫ ቦርዱ ስለ ዑለማ ምንም እንደማያገባው ዑለማዎችን የዑለማ ምክር ቤትን የማደራጀት ስራ የእሱ ስራ እንዳልሆነ ስለዚህ ኦልሬዲ አልቋል ምርጫው አልቋል በቃ ምርጫው ተጠናቋል ማለት ሌላ ኦልሬዲ ምርጫ ሌላውን ምርጫ ራሱ እኮ ተጠናቋል ለምሳሌ ባለፈው ስንናገር ነበር። እንደ አጋሮ ያለ ቦታ ላይ የቀበሌ ምርጫ ተብሎ ሲካሄድ ነበረ። የዳያና ላይ እንደዚህ ሲደረግ ነበረ። አንዳንድ ቦታ ላይ እየተደረገ ሁሉም ነገር ማለት ነው። አንዴ ሁለተኛ፣ አሁን ተስፋ ማናደርገው ይሄንን ነው ማለት ነው። ዑለማ ምክር ቤቱን አደራጅቶ ጨርሷል። በዛው ይቀጥላል። አሁን እያየን ያለ ነው። ባለፈም ጊዜ በነበረው ላይ እዚህ ጋር ገልጫለ። ድርድር ተጀምሯል። ከድርድሩ ተስፋ አይቆረጥስባችን ግን እንዳይዘናጋ ብለናል። ተስፋ የሚሰጥ ነገር ብዙ ስለማይታይ እንዳይዘናጋ ብለናል። ስለዚህ ኦልሬዲ ምርጫው ከኛ ጋር ያለው ሂደት እንሳየው ምንም እንኳን የቀሩን ስቴፖች ዑለማዎቹ የሰጡን ስቴፖች እንዳሉ ቢሆንም እስካሁን ባለው ግን ምርጫ አስፈጻሚው አካል አግላይ መሆኑ ሚስለኔ መሆኑ ጭራሽ ይሄንን መጅልስ የማስቀጠልን አላማ ይዞ እየሰራ ያለ ምርጫ አስፈጻሚ ነው ማለት ነው። ይሄን ያለው ምንም አይነት ነገር ኮሜንት እንኳን ተቀብሎ ተግባራዊ የማድረግ እንትኖም የለም። አሁን ለምሳሌ አንድ የታወቀ ነገር አለ፣ እየተጣላን ያለ ነው እኮ አንተ ዋቢያ እንደ ሶፊያ ብለን ነው እኮ። ግልጽ ነው ምንም እንትን የለውም። አንዳንድ ቦታ ላይ ግን የኛ ሰው አልተካተተም ስትል በአቂዳው አይደለም ኢቫሉዌት ማድረግ ያለባችሁ። በምን ሆኖ ታዲያ ታማኝ አይደለም በታማኝነት አያገለግልም ብላችሁ ነው መክሰስ ያለባችሁ የሚል ነገር ነው ማለት ነው። ያቆ ያቆ አይደለም ያጣላው ህዝቡን። ያ አይደለም እኮ እያናቆረ ያለው ያቆ አይደለም መስጊድ ውስጥ እኮ ደም እያፋሰሰ ያለው ደም እያፋሰሰ ያለው እኮ የአመለካከት ነው። ናውጣና የኔን ተቀበል የሚል ነገር ነው ማለት ነው። ይሄ ነው ማለት ነው። ስለዚህ አሁንም የምርጫ ቦርዱ እየሄደበት ያለው ስራ የመጅሊሱ አንድ ግልባጭ ነው፣ ስራውን እየሰራ ነው። ይሄ ደግሞ ሌላ ስቃይ፣ ሌላ መከራ፣ ሌላ ደም መፋሰስ፣ ሌላ ችግርን ከመፍጠር ውጪ ምንም አይነት እዚህ ግባ የሚባል እርባና የለውም። ፎር ኤግዛምፕል ምርጫው ተደረገ አለቀ እኔ አክሴፕት ካላደረኩት አንተ አክሴፕት ካላደረከው ምንድን ነው ቫሊው? ቫሊው ወንበር ይዞ እዛ ወንበር እዛ መጅሊስ ውስጥ መቀመጥ ነው እንዴ? ያ እኮ አይደለም። እኔ መሪ ነው እዛ ያለው ሰውዬ ካላልኩ አንተ መሪ ነህ ካላልከው ሁሉም ሰው ካላልኩ ሁሉም ሰው የኛ መሪ ነው ካላልኩ ምን ይጠቅማል? የእነ እንትና ነው አባባል ካለ ምንድነው የሚጠቅመው? ይሄን ያለው ሂደት ማለት ነው። ምናልባት አሁን የምርጫው ሂደት ያው እንግዲህ የምርጫ ቦርዱን ሂደት አንዱ ዘግታችኋል ማለት ነው ቦርዱ ጋር ያላችሁ የተሰጣችሁ ታስክ ወረሞች የተሰጣችሁ ታስክ ት ብሏል። ቀጣይ የምንጠብቃቸው ወይም ሌሎች ሄዳችሁባቸዋል ወይስ የምንጠብቃቸው ናቸው ሌሎቹ እንግዲህ በቀጣይ ያው የጊዜውም ሁኔታ ስላለ አንደኛ ቀጣይ ይሄን ማንዴት በነገራችን ላይ ሁለማው የሰጠን በአስር ቀን ውስጥ እንድናጠናቀቅ ነው። በአስር ቀን ውስጥ ይህን እንድናጠናቀቅ ስለሆነ የተሰጠን በዚህ አስር ቀን ውስጥ በጣዳፊ ይሄን የምንሰራ ይሄ ነው በቀጣይ ቀናቶች ውስጥ ከሰላም ሚኒስቴር ጋር የጀመርነውን ንግግር እንሄድበታለን። ከመጅሌሱም ጋር የጀመርነውን ንግግር እንቀጥልበታለን። ከዛ በመቀጠል እንግዲህ የታክስ ፎርሱ ትልቁ ስራው የሚሄደውን ያህል ሄደው ጉዳዩን ወደ ኡለማው እና ወደ ህዝቡ መመለስ ነው ማለት ነው። ውድና የተከበሯችሁ የሚዛን ሚዲያ ተከታታዮች ከወንድም ሴፎ አሊ ጋር በወቅታዊ ሂደቶች ዙሪያ አጭር ቆይታ አድርገን ነበረ። በሌሎች የሚዛን ፕሮግራሞች እስክንገናኝ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።